ሰላም ሰላም፣ ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ማሳያችሁ ምንድነው? ቴሌግራም ላይ እስካሁን የተላላክናቸው ነገሮች የት ይገኛሉ? ፎቶ ሊሆን ይችላል፣ ሚዲያ ሊሆን ይችላል፣ ፋይል ምናምን ሊሆን ይችላል፣ ቪዲዮዎች ምናምን፣ አጠቃላይ የት እንደሚገኙና እንዴት ማጥፋት እንዳለብን፣ እንደገና ቴሌግራም ስንላላክም ስቶሬጅ ፉል እያለ የሚያስቸግረን ምክንያቱ እነሱ ስለሆኑ እነሱ እንዴት ማስተካከል እንዳለብን፣ እንደገና ሌሎች ነገሮችንም እንዴት ማስተካከል እንዳለብን አሳያችኋለሁ ማለት ነው። በጣም አሪፍ መረጃ ነው። ይጠቅማቸዋል። እስከ መጨረሻው ድረስ ተከታተሉ። መጀመሪያ ወደ ቴሌግራም እንገባለን። ዜን በግራ በኩል ሶስት ሰረዙ እንነካና ሴቲንግ የሚለውን እነካለን። ዜን ዳታ ኤንድ ስቶሬጅ የሚለውን እነካለን። ከዚያ ላይ ምንድን ነው መጀመሪያ ላይ ስቶሬጅ ዩሴጅ የሚለውን እነካለን ማለት ነው። ከዚህ ላይ ምንድን ነው የምናየው ካች አለ ክሊር ካች የሚለው ላይ ማለት ነው። እዚህ ላይ አሁን ለምሳሌ ምን ያህል ቦታ ይዞብኛል? አርባ ሰባት ነጥብ አምስት ሜጋ ባይት ይዞብኛል ማለት ነው። እንግዲህ እናንተ በጂቢ ሊሆን ይችላል። እኔ ስላጠፋሁት ነው። እንደገና ደግሞ አውቶም ስላለኝ ነው እኔ። ስለዚህ እናንተ በጂቢ ምናምን ደረጃ ከሆነ ይሄ ነው ይዞባችሁ ያለ ማለት ነው። ስለዚህ እንደዚህ በሚሆንበት ሳድረው ምንድን ነው መላላክ አትችሉም። ቴሌግራም ሞላ ይላችኋል። ቪዲዮ ለሰው ሸር ማድረግ አትችሉም። የተወሰነ እንኳን ሼር ማድረግ ቢችል እንኳን ይጨናነቅባቸዋል። እሺ እስካሁን ደግሞ የተላላክ ነው የት ይገኛል የሚለውን ደግሞ ለማየት ወደ ላይ እስክሎር እስክሎር እናደርግ እና ይኸው ቻትስ የሚል አለ፣ ሚዲያ የሚል አለ፣ ፋይልስ የሚል አለ። ስለዚህ አጠቃላይ እዚህ ውስጥ ነው ያሉት ማለት ነው። ቻትስ አለ ሚዲያ ይኸው፣ ሚዲያ ላይ አጠቃላይ የተላላክ ናቸው ያልጠፋ አጠቃላይ ማለት ነው። የተላላክ ናቸውም ሊሆን ይችላል በእንትን በግሩፕ በኩል የሚመጣ ሊሆን ይችላል ምናልባት እኮ እኛ የማናውቃቸውን ፎቶዎች ሊሆን ይችላሉ። እዚህ ውስጥ ያሉት ማለት ነው። እዚያ በተጨማሪ ፋይልስ የሚላለ ፋይልስ ደግሞ የተለያየ ተላላክናቸው ፋይሎች ካሉ አጠቃላይ ከዚህ ማግኘት እንችላለን። ከዚህ በኋላ ደግሞ እነዚህን ለመቆጣጠር ምን ማድረግ አለብን ነው? አንደኛ በየሰዓቱ እየገባን ክሊር ካች የሚለውን ለምሳሌ እንደዚህ አድርገን ብናጠፋቸው፣ አሁን ክሊር ካች የሚለውን ብነከው በሙሉ ይጠፋሉ ማለት ነው ይጠፋሉ። እንደገና ከፈለግን ዳውንሎድ ማድረግ እንችላለን። ምንፈልጋቸው እንትኖች ካሉ እንደገና ዳውንሎድ ማድረግ እንችላለን። አይ ሚዲያ ላይ ሲገቡ ደግሞ ቪዲዮ ምናምኖች ካሉ ሲም ማድረግ ትችላላችሁ። ቀድማችሁ ከማጥፋታችሁ በፊት ግን እዚህ በኋላ ማውረድም ስለምትችሉ ከዚድካች ማለት ትችላላችሁ ማለት ነው። ከዚያ በተጨማሪ ደግሞ ምንድነው አውቶ ሪሙቭ ካች ሚዲያ የሚላለ ይህን እናንተ አውቶ አውቶማቲካሊ ራሱ እንዲያጠፋላችሁ ማድረግ ትችላሉ። ለምሳሌ እንዴት ነው? ፕራይቬት ቻት ካላችሁ ይኔ ናይበር ነው የሚለው የለኝም። ግሩፕ ቻት የሚላለ ግሩፕ ቻት ላይ የሚላኩ እንትኖች አሉ፣ ቪዲዮዎች፣ ፎቶዎች ምናምናም ሊኖሩ ይችላሉ። እነሱ ከእኔ ሚዲያ ላይ መጥተው ሴብ ሲደረጉ ወይም ቦቴን ስለሚይዙ በየስንት ደቂቃው ይጥፉልኝ የሚለውን እዚህ ላይ ነካረግና በአንድ ቀን ውስጥ ከአንድ ቀን በኋላ እንዲጠፉ ከፈለግኩ በአንድ ቀን በአንድ ሳምንት እንዲጠፉ ከፈለኩ በአንድ ሳምንት አድርጌ አውቶማቲካሊ ራሱ ያጠፋልኛል ማለት ቻናል ላይም እንደዚሁ እነዚህ ነው መቋጠር ይችላለሁ ስቶሪ ላይ የሚለውንም እንደዚሁ ማለት ነው እሺ አጠቃላይ ደግሞ ሎካል ዳታ ቤዙን ሙሉ እንዲጠፋ ከፈለግና ሶስት ሮቱን ነክተን ክሊር ሎካል ዳታ ቤዝ ማለት እንችላለን ግን ከዚህ ይልቅ ምን ማድረግ ይሻላል ክሊር ካች እናደርጋለን ክሊር ካች ካት ነው ምንድን ነው ሚዲያውን እንደገና ማግኘት እንችላለን። ምንድ ነው የሚለው እንዲሁም ኦል ሚዲያ ዊል ስታይ ኢን ዘ ቴሌግራም ክላውድ ኤንድ ካን ቢ ሪ ዳውንሎድድ ኢፍ ዩ ኒድ ዘም አየን ነው፣ እንደገና የምትፈልጓቸው ከሆነ የቴሌግራም የራሱ ክላውድ ስቶሬጅ አለው። ስለዚህ እስካሁን ሁሉ የተላላክናቸውን እኛ ብናጠፋቸው እንኳን የቴሌግራም ክላውድ ስቶሬጅ ውስጥ ተቀምጠው ነው ያሉ ማለት ነው እንጂ የሚጠፋ ነገር የለም። ምንም ብንላላክ እኛ ብንድልተውም እስካሁን የጸጸፍ ነው። ምንም ሆን ምን የሚጠፋ ነገር የለም ማለት ነው። ቴሌግራም የራሱ ክላውድ ስቶሬጅ አለው ማለት ነው። ከዚያ ነው ቁጭ የሚሉት። ስለዚህ እኛ አሁን ስቶሬጃችንም እየሞላ ስንላላክም ያስቸገረን ስለሆነ ክሊር ካች የሚለው እናደርግና ክሊር ካች እናደርጋለን ማለት ነው። ስለዚህ ከዚህ በኋላ ክሊር ካች አርግ ያለው ስቶሬጅ ክሊር ድኖልኛል ማለት ነው። ከዚያ በተጨማሪ ደግሞ ሌላም ለመቆጣጠር ምንድነው የሚለው አውቶማቲክ ሚዲያ ዳውንሎድ የሚላለ የታችሁት ከሆነ ዚህ ላይ ስለዚህ ዌን ዩዚንግ ሞባይል ዳታ የሚለው የእናንተ ኦን ከሆነ አሁን ከሆነ ምን ይሆንባቸው አልመሰላችሁ። ይቅርታ፣ አሁን ከሆነ ምን ይሆንባቸው አልመሰላችሁ። ወይኒ ዝንግ ሞባይል ዳታ ይልና ፎቶ አጠቃላይ የፎቶ ዘር ማንንም ይላክላችሁ በግሩፕ ም ይላክ በምንም ይላክ ራሱ ዳውንሎድ ያደርግላችኋል ያደርግባችኋል ማለት ነው። ሁለተኛ ቪዲዮ ቪዲዮ ደግሞ ዳታ ስታበሩ እስከ አስር ሜጋባይት ያለውን ራሱ ዳውንሎድ ያደርግባችኋል። ሁለተኛ ፋይል እስከ አንድ ሜጋባይት ያለውን ያወርድባቸዋል ማለት ምንም ሳትፈልጉ ማለት ማንም ይላክ ማንም ማለት ነው። ስለዚህ ይሄን ማጥፋት አለባችሁ። እንደዚህ ከሆነ ከበራ ዳታውን ይቆርጥባቸዋል ማለት ነው። ይህን ታጠፋላችሁ። እሺ። ዋይፋይ ስትጠቀሙ ዋይፋይ ስትጠቀሙ ደግሞ ፎቶዎችን፣ ሁሉንም ቪዲዮ እስከ 15 ሜጋባይት ፋይል ደግሞ እስከ ሶስት ሜጋባይት ያለውን ዳውንሎድ ያደርግባቸዋል ማለት ነው። ስለዚህ ይሄንም እናንተ መቆጣጠር የምትፈልጉ ከሆነ ማትፈልጉ ከሆነ ካልፈለጋችሁ በራሱ ጊዜ እንዳያወርድ አውቶማቲክ ማለት በራሱ ጊዜ እንዳያወርድ ነው። ስለዚህ አሁንም ይሄን ታጠፉታላችሁ ማለት ነው። የነጠፍጣችሁም መቆጣጠር ትችላላችሁ ማለት ነው።